ዲጂታል ኢትዮጵያ ስትራቴጂው ከመቀየሱ በፊት በርካታ ውይይቶች፣ በርካታ ንግግሮች፣ በርካታ ምክክሮች ይደረጉ ነበር። የኢትዮጵያን ኢኮኖሚ በግብርና፣ በኢንዱስትሪ፣ በማይኒንግ፣ በቱሪዝም ማሳደግ የምንችለው ዲጂታል ኢትዮጵያን በትክክል ነድፈን ሴክተሮች ለይቶ ማገዝ እና በራሱ ማበብ ከቻለ ብቻ ነው። ያን ማድረግ ካልቻል የቢዝነስ ኢንቫይሮንመንቱ ለብዙ ኢንተርፕነር የሚመች ስለማይሆን በምንፈልገው ልክ ብልጽግናን ማረጋገጥ አንችልም፣ የሚል እሳቤ ተይዞ በጣም ጠቃሚ የሆነ ስትራቴጂ ለ2025 ተነድፎ ነበር። ይህ ስትራቴጂ የቀረው አንድ ዓመት ብቻ ነው። በኢትዮጵያ የስትራቴጂ ነደፋ ባልተለመደ ሁኔታ የኢትዮጵያ ምሁራን ስትራቴጂውንና የተገበረውን ትግበራ በደንብ እንዲገመግሙት ከወዲሁ እየጋበዝኩ ባልተለመደ ሁኔታ ዶክተር በለጠ የሚመራው ተቋም ብዙ ተቋማት በማስተባበር በተሟላ ማዕቀፍ ዲጂታል ኢትዮጵያን ማሳካት ተችሏል። በሁሉም ረድፍ ማሳካት ተችሏል። ለዚህ ደግሞ ተቋሙንና ዶክተር በለጠን ማመስገን እፈልጋለሁ። ዲጂታል ኢትዮጵያ ይዞ ከተነሳቸው አንኳር አንኳር ጉዳዮች ጥቂቱን ለማንሳት አንደኛው ኢ ጎቨርነንስ ነው። የመንግስት አገልግሎት ቨርቹዋሊ ቴክኖሎጂ የሚጠቀምና ለተገልጋዩ ለተደራሹ በአካል ሳይገኙ መገልገል እንዲችሉ ማስቻል ነው። ባለፉት አምስት ዓመታት ሰባት መቶ የሚጠጉ የመንግስት ሰርቪሶች ኦቶሜት ተደርገዋል። በጣም በርካታ ስራ የሚጠበቅብን ቢሆንም ኢዝ ኦፍ ዱንግ ቢዝነስን እና የቢዝነስ ኢንቫይሮንመንትን ወደ ቴክኖሎጂ ተደግፈን ለመስራት የተደረገው ጥረት በጣም በጣም የሚያበረታታ ነው። በትምህርት በጤና፣ በግብርና፣ በኢንዱስትሪ፣ በሁሉም ዘርፍ ቴክኖሎጂ አሻራውን ማሳረፍ ችሏል። ይህ ደግሞ ለትውልድ በእጅጉ የሚያግዝ ነገር ነው። ሁለተኛው ዲጂታል ኢትዮጵያ የተነሳው ጉዳይ ኢነርጂ ነው። ታስታውሱ እንደሆነ የዛሬ አምስት ስድስት ዓመት አዲስ አበባን ጨምሮ ኢነርጂ ሬሽን ነበር። ያን ማስቀረት አለብን። በቂ ኢነርጂ ማምረት ካልቻል ቴክኖሎጂ ዋና ኢምፑቱና ግባቱ ከዳታ ቀጥሎ ኢነርጂ ነው። ኢነርጂ ከሌለ ሊሰራ ስለሚያስቸግር የኢነርጂ ሬሽን ማስቀረት አለብን የሚል አንኳር ፖይንት በውስጡ ይዟል። በኢትዮጵያውያን ርብርብ፣ በመንግስት ቁርጠኝነት በጣም ትላልቅ ፕሮጀክቶች ህዳሴን ጨምሮ ማሳካት በመቻላችን ዛሬ ኢትዮጵያ ተደራሽ ከማድረግ አንጻር ተጨማሪ ስራ ቢያስፈልጋትም በጀነሬሽን በጣም ከፍተኛ አቅም ካላቸው የአፍሪካ ሀገራት ትመደባለች። ለዚህም መላ የኢትዮጵያ ህዝብ ሊመሰገን የሚገባው ይመስለኛል። ሶስተኛው ኢኮሜርስ ነው። ኢኮሜርስ ዋናው ነገር በፖሊሲ በስትራቴጂ፣ በመንግስት እሳቤዎች ውስጥ ኢነብለስ የሆኑትን ፋክተር መመለስ ነው። ብዙ የውጭ ኢንቨስተሮች ኢትዮጵያ መጥቶ ለመስራት የእኛን ቡና ቨርቹዋል ለመሸጥ ቨርቹዋል ለመግዛት አስቻይ ነገር አልነበረም። ይሄን ለመቀየር በፖሊሲ በስትራቴጂ በጣም በርካታ ጉዳዮች ተመልሰዋል። ያን ተከትሎ የስቶክ ማርኬት ኢትዮጵያ ውስጥ ከብዙ ዓመታት በኋላ ዳግም እንዲተዋወቅ እና ስራ እንዲጀምር ተቋማት ተቋቁመው የስቶክ ማርኬት እንቅስቃሴው ዛሬ በቴሌኮም በይፋ የሚጀመር